እንደ ጌታቸው ረዳ ውሸታም አላየንም። ጌታቸው ረዳ ከሰሞኑ ያደረጉት ቃለ ምልልስና ያጋለጡት እውነታ ሌላ መዘዝን ይዞባቸው መጥተዋል። ሙሉ መረጃውን በስፋት እንመለከታለን። የኦሮምኛ ሙዚቀኛ አቀንቃኙ ከእጮኛው ቀነኒ ያዱኛ ጋር በተያያዘ ፍርድ ቤት ቀርቦ ቃሉን ሰጥቷል። በፍርድ ቤት የሰጠው ቃሉ ምንድን ነው የሚለውን በስፋት እናስደምጣቸዋለን። በአዲስ አበባ ሰማይ ላይ የታየው ነገር በርካቶችን እያነጋገር ይገኛል። በምሽት በአዲስ አበባ ሰማይ ላይ የታየው ጉዳይ ምንድን ነው በበርካቶች ዘንድስ ለምን አነጋጋሪ ሆነ የሚለውንም በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ ዶናልድ ትራምፕ በአስቸኳይ ፑቲንን ማግኘት እንደሚፈልጉ መናገራቸውን ተከትሎ ጉዳዩ በርካቶችን ግራ ጋብቷል። ሙሉ መረጃውን በዝርዝር ሰዓታችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን በመላ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛለን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም መልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። በትግራይ የትግል ታሪክ ብዙ ውሸታሞችና ከዳተኞችን አይተናል፣ እንደ ጌታቸው ረዳ የሚሆን ግን የለም ሲል የትግራይ ክልል ሰላምና ደህንነት ቢሮ ገለጸ። የትግራይ ክልል ጊዜያዊ አስተዳደር ሰላምና ደህንነት ቢሮ በአቶ ጌታቸው ረዳ ላይ ያነጣጠረ መግለጫን አውጥቷል። በመግለጫው ጌታቸው ረዳ በድርጅታችንና በሰራዊት አዛዦች ላይ ስፍር ቁጥር የሌለው የስም ማጥፋት ዘመቻና ውሸት ማሰራጨት ከጀመረ ረጅም ጊዜ ሆኖታል፣ በማለት የጀመረው ቢሮ ለዚህም እንደ ማስረጃ የጠቀሰው አቶ ታቸው ረዳ የግድያ ሙከራ እንደተደረገባቸው መግለጻቸውን ነው። የቢሮ መግለጫ በመቀጠልም አቶ ጌታቸው ረዳ ለስራ ወደ አዲስ አበባ ሲሄድ ጠባቂዎቼ ኬላ ላይ አስቁመውኝ ከዚያም መስታወቱን አውርጄ ጌታቸው ሞኔን ስነግራቸው በሰላም አለፍን ካለ በኋላ እንደገና ሐሳቡን ቀይሮ ሊገሉኝ እንደነበር ሰምቻለሁ፣ በኋላ እየተከታተሉኝ ነበር ሲልም የተለያየ ሐሳብም መናገሩንም አውስቷል። እኛ በታሪካችን በትግራይ ትግል ውስጥ የተሳተፈን የቅርና ፊት ለፊት ሲዋጉን የነበሩ የጠላት ወታደሮችን እንኳን አንገ ያለው መግለጫው ምርኮኞችን ምግብና ውሃ በመስጠትም የሚያስተምሩና የሚመክሩ መሆናቸውንም መላው የኢትዮጵያ ሕዝብ እንደሚያውቅም ገልጿል። መግለጫው ሲቀጥልም አቶ ጌታቸው ረዳ አሰላለፍ ቀይሮ ወደ ብልጽግና እስከሚሄድበት ጊዜ ድረስም ሁሉም የትግራይ የጸጥታ ኃይሎችም እንደ ጓዳቸውና መሪያቸው እንጂ እንደ ጠራት አይተው ታያውቁም። ስለዚህም ሞቱን ሊመኙለት አይችሉም ብሏል። ጨምሮም አሁንም ቢሆን ጌታቸው የፖለቲካ ልዩነቱን ይዞ ቢመለስም ማንም ሊነካው እንደማይችል ለማረጋገጥ እንወዳለን ያለው መግለጫው አቶ ጌታቸው ግን በሰራዊ ሀገሪቱና በህዝቡ መካከል ልዩነት ለመፍጠር ያለመ ዘመቻ እያደረጉ መሆናቸውንም ጠቅሷል። ስለ ወርቅ ስለ ገንዘብ እናም ሌሎች ብልሹ ድርጊቶች የጠቀሱት በሙሉ በድርጅት ውስጥ ተገምግመው እንደማያውቁም የጠቀሰው መግለጫው አቶ ጌታቸው የተናገረውን ውሸትና በአመራሩ ላይ ሆን ተብሎ የተለጠፈ ስም ማጥፋትም ብሎታል። በአንድ ወቅት ታጋይ የነበረው ጌታቸው አሁን አሰላለፉን በመቀየሩ በሚነዛው ፕሮፓጋንዳ የሚታለል የለም በማለትም የገለጸው መግለጫው ጨምሮም በትግራይ የትግል ታሪክ ብዙ ውሸታሞች እና ከዳ ተኞችን አይተናል፣ እንደ ጌታቸው ረዳ የሚሆን ግን የለም ካለም በኋላ መላው የትግራይ ህዝብ የጌታቸው ንግግር ከስም ማጥፋት ባለፈም እንዳይመለከተው ጥሪውንም አቅርቧል። ወደ ቀጣይ መረጃችን ስናመራ ከእጮኛው ቀነኒ አዱኛ አሟሟት ጋር በተያዘ ተጠርጥሮ በፖሊስ ቁጥጥር ስር የሚገኘው ድምፃዊ አንዱዓለም ጎሳ ግንቦት 8 ቀን 2017 ዓም በነበረው የፍርድ ቤት ቀጠሮ ለተጨማሪ ሰባት ቀናት በእስር ቤት ይቆያል የሚል ውሳኔ እንደተሰጠበትም ከቤተሰቡ የመረጃ ምንጫችን ያገኘው መረጃ አመላክታል። ኦሮምኛ ሙዚቃዎቹ የሚታወቀው ድምፃዊ አንዱዓለም ጎሳ ከሁለት ወር በላይ በእስር ቤት ሆኖ በፖሊስ የተለያዩ ምርመራዎች ሲደረጉበት መቆየቱ ይታወሳል። ፖሊስም በትናንትናው ቀጠሮ የምርመራ መዝግባ ሰዎችንን ለአቃቤ ሕግ ሰጥተን የነበረ ሲሆን አቃቤ ሕግ ግን የምርመራ መዝገባችን ውስጥ የሚገኘው ዲያሪ አሊያም ማስታወሻ ደብተር የማች ቀነኒ አዱኛ ለመሆኑ ተመርምሮ ስላልመጣና ፖሊስ ይህንን እንዲያረጋግጥ በሚልም መዝገቡን መልሶልናል። ስለዚህም ዲያሪው የእሷ ለመሆኑ የምናረጋግጥበት ተጨማሪ የምርመራ ቀን ያስፈልገናል የሚል ጥያቄን ለችሎቱ አቅርቧል። የመረጃ ምንጫችን የደረሰው መረጃ እንደሚያመላክተውም የአንዱ ዓለም ጠበቃ በበኩላቸው ደንበኛዬ በዋስ ወጥቶ ፖሊስ ይህንን ስራ መስራት ይችላል፣ ስለዚህ የዋስትና መብቶ ይጠበቅለት ሲሉም ተከራክረዋል። ፖሊስ በኩሉም ለጠበቃው በሰጠው ምላሽም አንዱዓለም በዋስ ቢወጣ ውጤቱን ሊያስቀይር ይችላል፣ ስለዚህም ዋስትናውን እንቃወማለን ሲልም ተከራክሯል። የፌዴራል የመጀመሪያ ደረጃ ፍርድ ቤትም አንደኛ ጊዜ ቀጠሮ ችሎትም ሰባት ቀናትን በመፍቀድም ለግንቦት 15 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠቱን በችሎቱ ከነበሩ ቤተሰቦችም ተሰምቷል። ፍርድ ቤቱ ይህንን የድምጻዊ አንዱዓለም ጎሳ የፍርድ ቤት ጉዳይ ማንኛውም ጋዜጠኛ በችሎት ተገኝቶ እንዳይዘግብ በሚልም ከዚህ ቀደም ውሳኔ ማሳለፉ የሚታወስ ነው። ወደ ቀጣይ መረጃችን ስናመራ ሀገሪቱ ግዙፍ እንደሆነ የተነገረለት የድሮን ትርኢት በአዲስ አበባ ሰማይ ላይ መታየቱ በርካቶችን እያነጋገረ ይገኛል። የኢትዮጵያ ቴክኖሎጂ ኤክስፖ 2025 አካል የሆነው የድሮን ትርኢትም የተካሄደ ሲሆን በትርኢቱ 1500 ድሮኖች ወደ ሰማይ የተለቀቁ ሲሆን ኢትዮጵያ በቴክኖሎጂ ዘርፍ የደረሰችበት አቅም መንጸባረቁንም ተናግረዋል። የትርኢትም ከትዕይንትነቱ ባለፈም ኢትዮጵያ ለሀገራዊ ብልጽግናና ለአፍሪካ ትስስር ያላትን ጠንካራ አቋም ያሳየችበት መሆኑን ተገልጿል። የምሽቱ የድሮን ትርኢትም በአፍሪካ ትልቁ የድሮን ትርኢት ሬት መሆኑም ተነግሯል። የኢንፎርሜሽን መረብ ደህንነት አስተዳደር እናም የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩትም በጋራ ያዘጋጁት የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 እየተካሄደ መሆኑ ይታወቃል። ይህ ኤክስፖ የሳይበር ደህንነት፣ አርቲፊሻል ኢንቴሊጀንስ፣ ፋይንቴክ፣ ስማርት ሲቲ እና የቴክኖሎጂ ትምህርትን መሰረት ያደረገ አምስት የትምህርት መስኮችን የያዘ ነው። ከግንቦት ስምንት እስከ ግንቦት 10 ቀን 2017 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሚካሄደው ኤክስፖ ከ10 ሺህ በላይ ታዳሚዎችም እንደሚሳተፉም ነው የተገለጸው። ወደ ቀጣይ መረጃችን ስናመራ ዶናልድ ትራምፕ በአስቸኳይ ፑቲንን ማግኘት እንደሚፈልጉ ማስታወቃቸው እጅግ እያነጋገረ ይገኛል። ፕሬዚደንት ዶናልድ ትራምፕ በሩሲያና በዩክሬን መካከል የሰላም ድርድሩ በቱርክ ኢስታንቡል ለማካሄድም የሩሲያን ፕሬዚደንት ቮላድሚር ፑቲንን ማግኘት እንደሚፈልጉ ነው ያስታወቁት። በገልፎ ሀገራት ጉብኝትም እያደረጉ የሚገኙት የነጩ ቤተ መንግስት አለቃ ዶናልድ ትራምፕ እኔና ፑቲን እስክንገናኝ ድረስ ምንም ነገር አይከሰትም ሲሉም አረጋግጠዋል። የታቀደውን የሰላም ድርድር የሚያመቻቹት ቱርኮችም ሁለቱም ወገኖች ከስምምነት ለማድረግ በከፍተኛ ሁኔታ እየጣሩ ነው ሲልም ጠቅሶ ፈው ተንታኙም በቀድሞ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የስልጣን ዘመን ውጭ ጉዳይ ሚኒስተር የነበሩት አንቶኒዮ ብሊንከንን ተክተው የውጭ ጉዳይ ሚኒስተር የሆኑትን ማርኮ ሮቢዮ ከቱርክና ከዩክሬን ባለስልጣናት ጋር ለመነጋገር በዚያው ኢስታንቡል ከተማ ላይ ለመገናኘትም ማቀዳቸውን ለማወቅም ተችሏል። ይሁን እንጂ ይህ ድርድር ተስፋ የሚጣልበት እንዳልሆነ ከወዲሁ ተንታኞችና ጉዳዩን በቅርበት የሚከታተሉ ሰዎችም ትንበያቸውን እየሰጡ ይገኛሉ። በዩናይትድ ስቴት በዩክሬንና በቱርክ መካከል የተደረገው ድርድር የተጠናቀቀም ሲሆን ይህንኑ ተከትሎ የሩሲያ እና ዩክሬን ድርድር ይካሄዳል ተብሎም ይጠበቃል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቆዩልን።